ዓለም አላድን ያላቸው ነገር ኢትዮጵያ ውስጥ መዳን የሚችሉ ተአምር በሚባል መልኩ ማለት ነው። ለመድኃኒትነት እንኳን ሲፈለግ እነሱ የማይደርሱበት ቦታ ላይ ነው በደንብ ለምልሞ የሚገኘው። እሱ ለሽፍታ ነው፣ ለአለርጂክ ለልጆች ነው የሚሆነው ነው ያልከኝ። አይንን ማሳከክ፣ የአይን ማልቀስ፣ ሞራ በደንብ ጠጋርጌ ላሳያችሁ። እንግዲህ ወጣቱ ልጁ ነው መነጽር የሚያደርገው ያለው እና ጥቅሙ ላይ ማተኩረን ጎን ለጎን እንዴት አድርጋ ነው ይሄን ነገር የምንሰራው። አንዳንዷ ቅጠሏ ከዚህ ላይ ትለቀማለች ብዙ አመት ያልቆየ የአይን ሞራን ያስተካክላል። የተቀባ ነው እለት፣ ያ ሁላ ችግር ይጠፋና ሰላም ነው ሰው የሚያደርገው። ስለዚህ አይን ውስጥ እንደዚህ መቀባት ማለት ነው። ውስጡን አንዳንድ ስብን ለመቀነስ ይጠቀመዋል። ጀምቀው እንደዚህ እንደንትን ነው የሚፈለው። ይንተከተካል፣ ሳክ ያደረገዋል ፈሳሹ ሁኔታ ጥሩ ያልነበረ ልጅ ሳ ልጅ ይስተካከላል። ሊገለን የተዘጋጀው ነገር ሳይጎዳንም ወይ ነው ጊዜነ ማጥለያ ያናዘጋጃለን። ከዛ ደግሞ እንደዚህ አይነት እቃ እናዘጋ። በነስር በጣም ብዙ የተቸገሩ ሰዎች አሉ፣ ኮመንት ላይ ብዙ ጊዜ ይጠይቁናል። ሰላም ተመልካቾቼ፣ እንዴት ናችሁ? ማሜ ነኝ ከጓሮቲው እንግዲህ። ዛሬም እንደተለመደው እንግዳ ይዤላችሁ ቀርብ ያለው እንግዳዬ በቀለ። ሁላችሁም እንግዲህ በፊት የምትከታተሉን ሰዎች ሁላችሁ ታውቁታላችሁ ብዬ አስባለሁኝ። ትንሽ ጠፋ ብሎ ነበረ። አሁን ደግሞ ተመልሰን መተናል። እንግዲህ በቀለ በመጀመሪያ እንኳን ደህና መጣ ስለመጣ ስላገኘሁት በጣም ደስ ብሎኛል እንዴት ነህ ሰላም ነህ ኮይ እግዚአብሔር ይመስገን እንደምን ሰነበታችሁ ሁላችሁም እንግዲህ እናንተ ጓሮ ቲቪ ላይ ይሄ ፕሮግራም በማዘጋጀት የምታግዙኝም ሁላችሁም እንዴት ናችሁ በጣም ቆንጆ እንግዲህ አዲስ ደግሞ ለሚመጡ ብዙ እንግዶች አሉ የሚመጡ እና ለእነሱ ደግሞ አዲስ እንዳትሆንባቸው እስኪ ራስህን ደግሞ በትንሹ አስተዋውቃለህ እኔ በቀለ ላቀው እባላለሁ ኢትዮጵያ ነው የምኖረው። በሕይወት የተዘጋጀውበት ነገር ምንድነው? መድኃኒት ቅመማ፣ እንግዲህ የአበሻ ልብስ ተብለው እንደሚሸጡት ሁሉ የባህል ሕክምናችን ደግሞ በጣም አዘምን ነው። እንደ ሻይ የሚጠጣውን እንደ ሻይ በጣም አዘምን ነው። እንደ መዋቢያ የሚያሉ ነገሮችን ምን እንደዛው፣ ለቆዳም ትሪት እንደ ሕክምና የምንጠቀምባቸውን እንደዛው አዘምነን እስፔሻሊ በጣም ትላልቅ ኬዞች አሉ በአሁኑ ሰዓት ዓለም አላደን ያላቸው ነገር ኢትዮጵያ ውስጥ መዳን የሚችሉ ተአምር በሚባል መልኩ ማለት ነው። እነኚህ ነገሮች በደንብ ከሰራንባቸው የኢትዮጵያ የጥንት ገናና ስሟን መመለስ እንችላለን። በቀለ በጣም ቆንጆ ያለክን ሀብት ያለክን እውቀት ይዤው ለምን እቀመጣለሁኝ? ሼር ላደርጋችሁ ለእናንተም ብለክ ነው እና በሞያክ ደግሞ መርዳት የምትችለውን ደግሞ በሰዎችን በምትችለው መንገድ እየረዳ እንደሆነ አውቃለሁ። ዛሬም ደግሞ እንግዲህ እጅ ከምን ልንልክ ነው ዛሬ? እንግዲህ ብዙዎቻችሁ የምታውቁት እስፔሻሊ ቤተ እምነት ዙሪያ ያሉ ሰዎች በደንብ የሚያውቁት ጸንበለ ጥንት አባቶች በደንብ የሚያውቁት እና ሎሚ ደግሞ ሁላችሁም ታውቁታላችሁ። ስለ ጸንበለልና ሎሚ በጤና ላይ ያላቸው ጥቅም በደንብ ዲቴል እናወራለን። ጸንበለል እንግዲህ በጫካ በተለያየ ገደላማ ቦታ እስፔሻሊ ከአጋም ጎን የሚበቅል ወይ ደግሞ ቁጥቋጦ ነው። ብቻውን መብቀል አይችልም። እና በአብዛኛው እንግዲህ ፀምበለል በጣም ጫካ ውስጥ ከሚበቅሉ ፍየሎች እና የፍየል ዘሮች ላይ እንደሚዳቁ አይነት እንስሳቶች በጣም አዘውትረው ፈልገው የሚጠቀሙት የሚመገቡት እጽዋት ነው። በጣም ለስላሳ ምቹ ከመሆኑ የተነሳ ለመድኃኒትነት እንኳን ሲፈለግ እነሱ የማይደርሱበት ቦታ ላይ ነው በደንብ ለምልሞ የሚገኘው። እና ፀምበለል ደግሞ በባህል ሕክምና ውስጥ በጣም በብዙ ሁኔታ ተጠቅሷል። እስፔሻሊ ለሰው ልጅ በጣም ምቹ የሰው ልጅ ጤና ለመጠበቅ በተለይ ከአይን ጋር የተያዙ ችግሮችን የሰው ልጅ ደግሞ እንግዲህ የመጀመሪያው በተለያየ ነገር አይናችን እንግዲህ እድሜም እየጨመረ ሲመጣ አንድ ሰው ሰላሳ አርባ ሃምሳ ስልሳ እያለ ሲሄድ አይን ላይ የሚደርሱ ጫናዎች አሉ። በዛ ምክንያት የሚፈጠሩ የአይን ችግር አለ። አይንን ማሳከክ፣ የአይን ማልቀስ ምሳሌ አንድ ሰው እስከዚህ ደስ ይታየኛል፣ እንደዚህ ከለለኝ ምናምን የሚሉ ሰዎችን ይሄን እያደረግ የይታቸው ከርቀት የማየት አቅማቸውም እየጨመረ ይሄዳል። ጸንበለል እንግዲህ ያው ጥሩ ስም ያለው ጥሩ ስነ ምግባር ያለው በምክንያት ነው ስሙ ይወጣለት ማለት ነው። በምክንያት ነው ስም ይወጣለት ምክንያቱም ለምሳሌ የቆዳ አለርጂክ ሙቀት ሲሰማን በጣም ያሳክከናል። ግን ፀምበለል በለን የተቀባ ነው ዕለት ያ ሁላ ችግር ይጠፋና ሰላም ነው ሰው የሚያድረው እስፔሻሊ፣ ህጻናት እንግዲህ። አንድ ህፃን ቤት ውስጥ ሰላም ከሌለው ካልተመቸው፣ ራሱም ይረበሻል። ኤንቫይሮመንቱ ቤት ውስጡ ላይ ይረበሻል። እና ወላጆችም ያው እንግዲህ ልጃቸውን ተሲል ፀምበለልንም ይንከባከቡታል። በፍየሎችን በሚዳቆም እንዳይጎዳ ያረብኩታል። አይንን የሚያክም ነገር አገራችን እያበቀለች ግን ያላግባቡ ደግሞ ሜዳ ላይ ይባክናል። ብዙ ሰው ደግሞ ይቸገራል ቤት ውስጥ ስለዚህ ሰውነት ውስጥ ላይ ላለሽ ክፍታም ይሆናል ማለት ነው። በአሁኑ ሰዓት ሰው በጣም በብዙ የጤና ችግር ተቸግሯል። ስፔሻሊ ከቆዳ አላርክቲክ ጋር ተያይዞ ምክንያቱም አላርክቲክ የሚያመጡ የፈንገስ ባህሪዎችን ይህ በጥሩ ሁኔታ ነው የሚያክመው እንዳልኳችሁ። ምክንያቱም እዚህ ጋር ታማኝ ነገሮችን ነው ማመጣላችሁ። ትልቁ ነገር ግን ጸንበለል ነው ብላችሁ ሌላ እጽዋት በሱ ስም ከተጠቀማችሁ ያንን ነገር ጥንቃቄ አድርጎ በደንብ ማወቅ አለባቸው ጸንበለልን ግን ካላወቁ ሁለተኛ ደግሞ ይሄ ነገር ለነሱ ከነሱ ጋር ላይስማማም አለርጂክም ሊሆኑም ይችላሉና እንዲህ መጠንቀቅ እንዳለባቸው እኔ ለመግለጽ መፈልጋለሁኝ። እና ከራሳቸው ጋር የሚሄድ መሆኑን አይን ለምሳሌ ምን አይነት ምን አይነት ችግሮችን ከአይን ያክማል ስንል የመጀመሪያው አይናቸውን የሚበላቸው ያለ ምክንያት ወር ደግሞ በተለያየ ሰዓት ሰው በነገራችን ላይ አይኑን ሳያቅ ነው የሚነካካው። ሳናቅ አይናችን እነካለን ሁለተኛ ደግሞ ምን እየሰራን ነው ብለን እንኳን በጣም እጃችን ላይ የሆነ የሚከብድ ነገር ወይ ደግሞ በጣም እንደዚህ እርጥበት ኖሮ ካልሆነ በስተቀር አንጠነቀቅም። በሆነ በሆነ ሰዓት ላይ አይናችን እነካከዋለን። ያም ነገር ጎጂ ነገር ስለሆነ አይናችን በብዙ መንገድ ይጎዳና የመብላት፣ የማሳከክ፣ የማልቀስ፣ የመለብለብ፣ ይህን ማታ ማታ በዛ ምክንያት ራሱ እንቅልፍ የሚያጡ ሰዎች አሉ። አይን ላይ የሞራ ግርዶሽ እንደጎም መሸፈን ሁሉም ማስደሰት አይቻልም። ዋንሳፖኔታይም ግን አንድ ሰው ልጠቅሜ ትቻያለሽ። ዛሬም ስለፀምበለል የምንሰራው አንድ የተቸገረ ወገናችንን አንድ ቀን ይጠቅማል። ህጻናት አላርጂክ ለአዋቂም ይሆናል። ሞር የአዋቂ አላርጂክ ግን ኢንኬዝ የአላርጂክ እንትን በጣም ስትሮንግ ሊሆን ይችላል። ኦር ደግሞ ኬዙን መለየት ያስፈልጋል። ደቃቅ ሽፍታ ያጠፋል ፀምበለል። በዛ ደግሞ ምንም አይነት ሳይድ ኢፌክት የለውም። ህጻናትንም አይጎዳም። ትልቁ ነገር ማጥለል ነው። ምክንያቱም ይሄ ውቃጩ ገለባው በጣም ስስ ስለሆነ ሰውነት ላይ ይጣበቃል፣ ጸጉር ውስጥ ከገባ እንትን ይሆናል፣ ብዙ ምቾት የለውም እና ገለባውን ብቻ ማጥለልና ውሃውን በጥጥ እያደረጉ ያን ቦታ መቀባት። እንደዛ ከሆነ በጣም ውጤታማ ነው የሚኮነው። ለአይን ግን እንደዚህም አይነት ነገር መጠቀም ይቻላል። ለአይን እንደዚህችን ነከር እያደረጉ ትንሽ ነገር ላይ አይንም መቀባት። አሁን ኛዋ አሁን የተመጣጠነ ውሃን ፈሳሽ ነው የምትይዘው። ስለዚህ አይን ውስጥ እንደዚህ መቀባት ማለት ነው ውስጡን መቀባት በደንብ መቀባት። በቃ በደንብ ሁለት አይነት ነገር ነው የነገርከን። መጀመሪያ ቅጠሉን ተቀጥፎ ተዘፍዝፎ ይቀመጣል ለሶስት ቀን ለእሱ ለሽፍታ ነው፣ ለአለርጂክ ለልጆች ነው የሚሆነው ነው ያልከኝ። መድኃኒቱ ለሁለቱም ይሆናል፣ ለአይንም ይሆናል፣ ለሽፍታም ይሆናል። ምን ያክል አሁን ብዙ ጊዜ እዚህ ላይ ጥያቄ የሚበዙት ጥያቄ ምንድን ነው መጠኑን ነው ምን ያህል ውሃ አሁን ከዚህ በኋላ ምን ያህል ውሃ እንጨምር? ይሉካል ምን ያክል ቅጠል እንጠቀም? ይሉካል ቅጠሉን ካገኘን እና መጠኑን በምን መጠን ቢያደርጉት ወይንስ በእጃቸው ያለውን ያክል መጠቀም ይችላሉ? ሁለት መቶ ሃምሳ ሚሊግራም ቢሆን ክብደቱ ተቀንጥሶ ማለት ነው ዛስፋይን በቃ። ምክንያቱም ግማሽ ሌትሮ ቢገባበት ወይ ደግሞ የግማሽ ሌትር ግማሽ አንድ አራተኛው ቢገባበትም በዛ እንትን ብንለው በደንብ ነው ውፍራም ነው የሚሆነው ጥሩ ነው የሚሆነው። በጣም ቀጭን አይሆንም። ውሃ በበዛ ቁጥር ግን ፋወሩ ይቀንሳል። ምክንያቱም ለአይናችን የምንጠቀማት ነገር በጣም ትንሽ ነችያችን ያችን ጫምቀን የሆነ እቃ ላይ አድርገን አይናችንን አንድ ቀን ሁለት ቀን ብንቀባው እሱ በቃ ከአንድ ቀን ከሁለት ቀን አያልፍም። የአይናችን ችግር በየቀኑ መቀባትም አያስፈልግም። ዛሬ ብንቀባ በሁለተኛ እና በሶስተኛው ቀን ብንደግመው ሌላ ቀን ሰላም ነው የምንሆነው። በቃ ሞራ በነገራችን ላይ እኮ ማለት ነው እንዲህ ፍቱን የሆነ ነገር አግኝታ ስትቀቢው ሞራው ልክ እንደ ወተት ስልባቡት የሆነ ቦታ ወደ ዳር ነው ተሰብስቦ አድሮ በማግስቱ ከአይን ላይ ጠርቶ የሚያድረው ይሄ እስፔሻሊ ለአዛውንቶች ጊፍት ነው በቃ ለብዙ ሰዎች በአሁኑ ሰዓት በእድሜን ብቻ ሳይሆን ብዙ ወጣቱ ልጁ ነው መነፅር የሚያደርገው ያለው እና የአይን ችግር አሁን ከእድሜ ጋር ብቻ የሚሄድ አይደለም ያለው እና ብዙ ሰዎች ይጠቀሙበታል ብዬ አስባለሁ። ፀንበለል ማለት ለእኛ ከዚህ በኋላ የምንኮራበት ወይ ደግሞ ዋናው ነገራችን የምናስተካክልበት ነው። ፍየል ራሱ ጫት መብላት የጀመረችው ወይ ደግሞ መጠቀም የጀመረችው ያው ፀንበለልን ስለምታውቀው ነው። እና ደግሞ ቅድም እንዳልሽው ፀንበለልና ጫት በተወሰነ መጠን እዚህ ጋር የሆነ የመቀራረብ ነገር አለው። ግን በአካል እንደዚህ ሁለት ጎን ለጎን ስታረጊያቸው የተለያዩ ናቸው። ሁለተኛው ቪዲዮችን ወይ ደግሞ የሚቀጥለው ሀሳብ ስለ ሎሚ ነው። እንግዲህ ሁላችሁ ታውቃላችሁ። ስለ ሎሚ የምናገረው የምታውቁትን ነገር መድገም ሳይሆን ምናልባት አታውቁትም ወይ ደግሞ በዚህ መልኩ አልተጠቀማችሁትም ብዬ የማስበውን ፓርት ነው። ሎሚ ህጻናት በተለያየ መንገድ በእቶን ሲል፣ ጡት አልጠባ ሲሉ፣ የእንቅልፍ ሁኔታቸው ሳይስተካከል ሲቀር እናቶች ሲቸገሩ በልጃቸው ጤና ማጣት ምክንያት ሲቸገሩ፣ በተለይ ጡት ሲጠባ አፉ አካባቢ ትኩሳት ካለ ጡታቸውን ያቃጥለዋል እና በዛ መልኩ ይረዳሉ። በሎሚ ነስርን ማስቆም ይቻላል፣ አንዴና ለመጨረሻ ጊዜ። በነስር በጣም ብዙ የተቸገሩ ሰዎች አሉ፣ ኮመንት ላይም ብዙ ጊዜ ይጠይቁናል እና በጣም ቆንጆ ይህንን ነገርም ስላነሳከው። ሎሚ የትም ቦታ አለ። ለህፃን ልጅ ጡት አልጠባላለ በጉሮሮቶ ሲል በተለያየ ምክንያት ሙቀቱ ከፍ ብሎ ወይ ደግሞ አይኑ መግለጥ ላቃ ተውፃለች። እንዴት ይጠቅማል የሚለውን ነገር አሁን አንተ የምትነግረን የተለየ ነገር ነው እንጂ ሎሚ አሁን በብዛት ሰው ይጠቀመዋል እንደ መድኃኒት ምንም ነገር ሎሚ ይዘ ራሱ በማሽተት ይጠቀመዋል። ግን አንተ አሁን የምትለኝ ለነስ ከምቻላል፣ ውሃ ላይ የጨምቅና ጠጧት። አንዳንድ ስብን ለመቀነስ ይጠቀመዋል ለህፃን ልጅ ምድር የሚደረገው፣ መጀመሪያ ህፃን ልጅ እርግቢቱ አካባቢ ፈሳሽ ቅባት ነገር ቀባ አድርጎ ከዛ የከሰል አመድ በጣም ይሄ ላም ያለውን አንድ ሻይ ማንኪያ አንስቶ ያን አካባቢ ከበር ይደረግና፣ ሎሚው በዚህ መልኩ ይቆረጣል። እንደዚህ እንደዚህ ይቆረጥና ይሄ እንደዚህ ከተቆረጠ በኋላ ይሄ ሎሚ መጀመሪያ ይጨመቃል። ግን እንደዚህ ወጋ ወጋ ይደረጋል። እንደዚህ ወጋ ወጋ ከተደረገ በኋላ ከዛ ያ ልጅ አናቱ ላይ ለመመሰለሽ መጀመሪያ ቅባት ይደረጋል። ህፃናት እንግዲህ ያው ጥንቃቄ ማድረግ ግድስ ስለሆነ ማለት ሎሚ ማሲዳማ ነገር ስለሆነ በኋላ እዛ አካባቢ ላይ ፀጉሩ የመድረቅ ነገር እንዳይፈጠር ምክንያቱም እዛ ጋር ያለው ነገር እያመሙ ያለው ነገር ገዳይ ነገር ነው ገባሽ ቶሎ ትሪ ካላረግሽው የልጁ ህይወት ይጎዳል የዚህኛው ይሄ ጥቅም ሰጥቶም ሎሚ እዛ ጋር ስታደርገው ሪስክ አለው ብሎ ከታሰበ ሰንበር ዴግሩ ላይ ጋር እንግዲህ ቢወጣ ከፍ ብሎ ህይወቱ እንዳይጎዳ ይቆረጣል ምክንያቱም ነገሮችን በደንብ ነው ሰፋ አድርገን ማሰብ እና መረዳት ያለብን ምክንያቱም ጤና ላይ ማለት ነው እና እዚህ ጋር ያን ልጅ ያንን ህይወት ለማትረፍ ምንድነው ማድረግ ያለብን? መጀመሪያ ቅባት ነገር እንቀበዋለን፣ ፈሳሽ ከዛ ትንሽዬ ከሰላመድ እናውጣና ያችን ኤሪያን ሸፍና ከናድግብ ግቢቱን ከዛ ይሄን ሎሚ ወስደን ላው ላይ እንጨምቀዋለን። ስንጨምቀው እንደዚህ እንደንትን ነው የሚፈለው፣ ይንተከተካል። ወደ ግንባሩም ወደ ሌላም ቦታ ፈሳሹ እንትን እንዳይል እዛጋ ጋር እንዲቆይ ከበባ አድርገን በእጃችን ምናምን እየመለስን ትንሽ ጠብጠብ እናደረግበታለን። እንደዛው እንትን እንዳለ ይፈላል። ብቻ እዛ አመዱ ላይ ስታደረጊው ከላይ ማለት ነው። እዛ ጋር ሲገናኝ ይንተከተቀል። በቃ ይኩረፈረፋል። እና ይሄ በሚሆኑበት ሰዓት እርግብ ግቢቱ ላይ በጣም ትንሽ ነገር ነው የሚያገኘው፣ ምክንያቱም ያ እዛ ጋ ያደረግነው ፓውደር፣ የአመዱ ፓውደር ሳክ ያደረገዋል ፈሳሹ እንግዲህ። በዚህ ልክ ያዘጋጁት የአለም አሁን አለም ደርሶበታል የሚባለውን ቴክኖሎጂ በጣም መቶ ሺህ ጊዜ ቀድሞት ሄደዋል። አባቶቻችን በጣም ነው የሚገመው። እርግብግቢት አናት ላይ ነው እርግብግቢት ማለት አናት ላይ ማለት። አሁን እኛ ሰውነታችን ስለተነከረ አይታይም፣ የሕፃናት ግን ሲንቀሳቀስ ይታያል። እንደዚህ እንዲም ስታረጊው በቀላሉ ያ ቦታ ይንቀሳቀሳልና ያስታውቃል። እና ያችን ኤሪያ በደንብ ይሸፈናል። መጀመሪያ ቅባት ይቀባና ከዛ ይሸፈናል። ብዙ ሰው ግን አስተውሎ መጀመሪያ ቅባት አይቀባም ወይ ደግሞ ይደናገጥና አመድ ምልሽን ነገር በአግባቡ ላያደረግ ይችላል። ግን በአግባቡ ነው መደረግ ያለበት። ኦኬ እና እዛ ላይ በደንብ ይደረጋል። ከዛ በኋላ ያ ፓርት በጣም ይፈላል። ከዛ በኋላ ቅድም ጦታል ጠባ ያለው ልጅ ሙዱ ጥሩ ያልነበረ ልጅ ሆነ ያለበት ሁኔታ ጥሩ ያልነበረ ህፃን ልጅ ይስተካከላል። በቃ ምግብም ከሆነ ምግብ መብላት ይፈልጋል፣ ምክንያቱም ምራብ ቆይቶበታል። ጡምጡም ጡትም ይፈልጋል። እንግዲህ ሎሚን እንደዚህ ስንጠቀመው እንደዚህ አይጎዳም ወይ ብለን ስንል ሊገለን የተዘጋጀው ነገር ሳይጎዳንም ወይ ነው እማም ሳይጎዳንም ወይ በትክክል ልጃችንን ሊጎዳው የተዘጋጀው ነገርስ ሳይጎዳውም አይጎዳውም ወይ? ምንም ነገር ሊያገኝ የማይችል ሰው ትልቅ መፍትሄ ነው ብዬ አስባለሁ። እንግዲህ ምንም አማራጭ የሌለው ትልቅ መፍትሄ ነው። አክሰሱን ማግኘትም ሰዎች የሚቸገሩበትም አጋጣሚ አለ። እጽዋቱንም በዚህ ልክ እንደሚጠቅም ብናውቀው ከዚህ በኋላም ደግሞ የሰማ ሰው ያውቃል። ለነስሉ ምንድነው የምናደርገው? ኖርማሊ እንደዚህ አይነት ማጥለያ እናዘጋጃለን። ማጥለያ እንደዚህ አይነት ማጥለያ እናዘጋጃለን። ከዛ ደግሞ እንደዚህ አይነት እቃ እናዘጋጃለን እዛ ላይ እናደርጋለን እናረጋለን። እንጨምቀዋለን በደንብ እንጨምቀዋለን። ስንጨምቀው ፈሳሹ ብቻ ይወርዳል። በደንብ እንጨምቀዋለን። አንድ ሎሚ ቅድም ያው ቆርጬ እንትን ብየዋለሁ። ይሄ ቅድም ያዘጋጅሁት ነው። እንጨምቀዋለን። ከጨመቅነው በኋላ እቺን እንደዚህ እናመጣና እቺ በሁለት በኩል መጠጥ ያላት እ ፋርማሲ ትናት በሁለት በኩል መጠጥ ያላት እንነክራት አለን። በጣም አክቲቭ የሆነ ብለዲንግ እያለብን ነው መጠቀም ያለብን፣ ራሱ ነስሩ እያለ ማለት ነው። ነስሩ እያለ ነው መጠቀም ያለብን እንጂ ነስር በሌለ ሰዓት መጠቀም አይቻልም። ነስሩ ሳይመጣ ነው ሞር፣ ነስሩ እያለ ብንጠቀመው ማለት ነው በጣም ሰክሰስፉልን። ምክንያቱም ነስሩ በሌለ ሰዓት ስንጠቀመው ቃጠሎ በጣም እንትን ይለናል፣ ስሜቱም ሆነ ምቾት አይሰጥም። ግን ነስሩ እያለ ግን ስንጠቀመው ለዲንጉን ወዲያው ያቆመዋል። እኛም ስንጠቀመው ያን ህል እንትን አይለንም። አሁን ሎሚ ያው በባህሪ የመሽተት የበለብለም ነገር አለው። አፍንጫ ሲነካ ደግሞ ያው አይን ያለቅሳል። ለዲንጉንም ወዲያው ያቆመዋል። ከዛ በኋላ ዋንስ ለመጨረሻ ጊዜ ነው የሚያቆመው። ተመልሶ አይመጣም ማለት ነው። ነስር የሚባል ነገር ተመልሶ አይመጣም። ስለዚህ በሎሚዋ ብቻ ናች። ሎሚዋ ተነክራ በአፍንጫ ማስገባት ብቻ ነው። ሎሚዋን በደንብ ቆርጠን ጨምቀን ፍሬው ምናምን ገብቶ እዚህ ውስጥ እንትን እንዳይለን በማጥለያ በደንብ ማጥለያ ላይ እንጨምቀዋለን። በቂ ፈሳሽ፣ ደረቅ ሎሚ መሆን የለበትም። ሎሚው ፈሳሽ ሊኖረው ይገባል። ከዛ እዚህ ነከር እናደርገዋለን። በደንብ አፍንጫችን እንቀበዋለን። አሁንም አንድ የነከርነውን መልሰን አንነክረውም፣ ባልተነከረው በኩል እንነክረዋለን። አንደኛዋን አፍንጫችን እንቀበዋለን። በአንድ በኩል እንኳን ብለዲንግ ቢሆን ሁለቱንም አፍንጫችንን ነው መቀባት ያለብን። ችግር አምጥቶ ያውቃል አንተን እስከምታውቀው ድረስ ምንም አይነት ችግር የለውም። ይሄ ከፈውስ ውጪ ማለት ነው። ሎሚ ምንም አይነት ችግር የለውም። በቃ ሎሚ ምናልባት ወደ አይን ስናስጠጋው ነው ለአይን ነው የሚከብደው። ለአፍንጫ ምንም አይነት ችግር የለው። ተጠቀሙት። ትላንት ከነበረባቸው ችግር በየሳትዘጋጁ ትራንስፖርት ላይ ሳትዘጋጁ፣ የሆነ ቦታ ላይ፣ ስራ ቦታ ላይ አንዳንዴ እኮ አንድ ፓኬት ሶፍት እራሱ ሊያቆመው ይችላል፣ ያም ብለዲንግ። ስለዚህ ሎሚ በቦርሳቸው በኪሳቸው እየያዙ መዞር አለባቸው ብዬ አስባለሁ። እንግዲህ ይህን ያህል መፍትሄ ነስር፣ ማይግሪን፣ ራስ ምታት፣ ድብርት ምናምን ያለባቸው ሰዎች በዚህ የሚጠቁ ሰው ብዙ ሰዎች ናቸው። በአብዛኛው ነስር የሚነስራቸው ሰዎች ጠዋት ጠዋት ፊታቸውን ቀዝቃዛ ነገር ውሃ ሲነካቸው ቀላይ ይነስራቸዋል ወይ ወዲያው ይነስራቸዋል። ይህን ባህሪ ያላቸው ሰዎች ድብርት የሚያጠቃቸው ሰዎች ነኝ ነኝ ሰዎች ማድረግ ያለባቸው እንደ ምክር ካለይ ልምድ ምናልባት ያሉ ሰዎችን በግል ነገር ሲኖር አድቫይዝ ያደረጋቸዋለሁ እዚህ ጋር ደግሞ የግራ መንገድ የምነግራችሁ ነገር ጠዋት ፊታችሁ ስታጠቡ ለጊዜው በጣም ደስ ይላችኋል፣ ደስታችሁ ለእጃችሁ ውስጥ የገባ ይመስላችኋል፣ ግን ትንሽ ቆይቶ ይደብራችኋል። ከዛ መስቲካ ማኛ ትኩስ ነገር ማብዛት ድብርቱን ለማስለቀቅ። እስፔሻሊ ኮምፒውተር ላይ ሲስተም ላይ ምናምን የምሰሉ ሰዎች ቁጥር ላይ እንደዚህ ሳብና ምናምን የምሰሉ ሰዎች ጠዋት ጠዋት ምናልባት መታጠብ ያለባችሁ ልክ እኔ ናቸው። ለምሳሌ አሁን እኛ ጋር እየነጋ ነው። ቀደም ብላችሁ ፊታችሁ ታጥባችሁ ተመልሳችሁ መተኛ ሙቀት እንዲያገኙ ማድረግ ሻወርም ከሆነ ሰው ለስራ ተቻኩሎ ሻወር ወስዶ እሱ ለማብሶ ብቻ አንዴ ብድግ ብሎ መሄድ አይደለም። ሻወር ወሰደ ተመልሶ ራሱ ሙቀት ውስጥ ያስገባው፣ ከዛ ሲወጣ ይህ ማይግሪን ራስ ምታት ምናምን የሚባል ነገር አይኖርም ይጠፋል። እኛ ግን የለመድነው ተቻኩለን ሻወር ለመውሰድ ታይም አንጠብቅና አብቃቅተን ከዛ ብድግ ብለን ነው የምንሄደው። እዛ መኝታ ላይ የምናቃጥለውን ጊዜ ወይ በሌላ ጊዜ የምናቃጥለውን ጊዜ ሻወራችንን ቀድመን ወስደን ተመልሰን ተኝተን ሰውነታችን ስፔሻሊ ሴቶች ጸጉራችን ምናምን ሙቀት እንዲያገኝ አድርገን ተመልሰን ተኝታ ስንነሳ ያ ሁላ ድብርት አይኖርም። እንደውም መጠነኛ የሰላሳ እና የአርባ ደቂቃ እንቅልፍ ብትኖር አሪፍ፣ ከታጠቡ በኋላ ማለት ነው። እንደዚ አይነት ህመም ላለባቸው ሰዎች ነው። ለሁሉም ሰው ለሁሉም ሰው ምቹ ነው። ግን ህመሙ ላለባቸው ሰው ደግሞ ማለት ነው፣ በቃ ፈርስት ኤድ ህክምና በላይ ነው የሚሆነው። ምንም በቃ አንደኛ በጣም ምቹ ነው፣ ሁለተኛ ደግሞ ኢቨን የፊታችን የቆዳችን ክለር ራሱ እየተስተካከለ ይሄዳል። ከአይናችን ጋር እራሱ ያሉ የጤና ችግሮች፣ ከመስማት ጋር፣ ከጨጓራ ጋር የሚመጡ ነገሮች ራሱ በዚህ መልኩ ሰላም ያገኛሉ። በጣም ይጠቅማችኋል። ተጠቅማችሁም ደግሞ እኔ እንድናገር የፈቀደልኝን እግዚአብሔርን ተመሰግናላችሁ። ሰው ከኢትዮጵያ ውጭ ስለሆነ ሰሙኤል ስለሆነ ብቸኝነት፣ ባይተዋርነት ወይ ደግሞ በአይነ ችግር ውስጥ ሆኖ በቃኔ መብት ያጣው ብሎ መቸገር የለበትም። ጓሮት ላይ መጥቶ የሚቸግረውን የጤና ችግር መጽሐፍ ብቻ ነው የሚጠበቅበት። የጨረስን ይመስለኛል ኦረዲ ስለ ሎሚም የሎሚን ሁለቱን ጥቅሞች እየፀምበለልንም ሁለቱን ጥቅሞች አጠቃቀሙም በደንብ በበቂ ሁኔታ የገለጽኩ ይመስለኛል። ቀረ የሚባል ነገር ደግሞ ካለ ሰዎች በኮሜንት ይጠይቁኝ። ሌላ በደ በማሳሰብ አሁንም ፀምበለል ፀምበለል ጫካ ውስጥ ከብዙ እጽዋት ጋር ሊመሳሰል ይችላል። ፀምበለል አንድ ያልነገርኳችሁ ነገር ከጫካ ተቆርጦ በእጅ አይደለም ተይዞ የሚመጣው በእጅ ይዛችሁ ስትመጡ ወዲያው ነው ጥቁር የሚሆነ የሚበላሸው። ይደርቃል ቶሎ በቃ፣ የሰው የሰው ሙቀት አይፈልግም እና ጥቁር ፌስታል፣ በፕላስቲክ ወዲያው እንደተቆረጠ ፕላስቲክ ውስጥ አርጎ ሽፍንፍን አርጎ መያዝ። ሁለተኛ ደግሞ እንጨቱ በጣም ጠንካራ ስለሆነ ፕላስቲክ ምናምን ይቀዳድዳልና ጨንበጡ ያለበትን ያለበትን ሪያ ብቻ በአጭር ባጭሩ ቆርጦ አስተካክሎ መያዝ በአንድ መልክ ማለት ነው። በእጅ እንደዚህ ረዥም ሰዓት የሆነ ቦታ ብታስቀምጡት፣ ሁለት ሰዓት አይቆይም ይበላሻል። በፕላስቲክ ከታሸገ ሀያ ቀን አስራ አምስት ቀን፣ ሩቅ ቦታም ለመላክ በጣም ምቹ ነው። እንደዚህ እንደሌላው ሰዓት ዶላ አይደርቅም። ግን የሰው እጅ አይፈልግም። በ የሰው እጅ ከነካው ወዲያው ነው የሚደርቀው። መልኩ ራሱ ወዲያው የሆነ ምን ሆኖ ነው እስከ ማለት ድረስ በደቂቃ ውስጥ ይቀየራል። እንግዲህ የእጽ ባህሪ ይሄ ነው። እጽ ማለት እንግዲህ በባህሪው ጥንቃቄ የሚያስፈልገው ነገር ነው። ቅጠሉ ከደረቀ በኋላ መሆን አይችልም። እርጥቡን ነው የሚሆነው እንጂ ደረቅ ከደረቀ ደርቆ ማሽቶ መቀመጥ አይችልም። ናቹራል የሆነ ነገሩን ሉዝ ስለሚያደርግ እርጥቡ ፍሬሽ መሆን አለበት። ኢትዮጵያ ውስጥ የጤና ተማሪዎች መመረቂያ ጽሁፋቸውን ስሰሩ ይሄ ግራጁዌሽን ታይም ላይ ጂሲ ስትሆኑ ሞር ኦፍ በሀገራችሁ ነገር ላይ ብሰሩ፣ ምክንያቱም አሁን ላይ አካዳሚ ውስጥ ያሉ ሰዎች ናቸው አንድ ስቴፕ አፕግሬድ ማድረግ የሚችሉት። በጣም ቆንጆ። እንግዲህ ይህንን መልእክት የሰሙ ኮንታክት አድርገው ከአንዳንድ ነገሮች ከአንተም ይማራሉ ብዬ አስባለሁኝ። ተመልካቾች እንግዲህ ከዚህ በፊት አሁን ስለተነጋገርነው ነገሮች ሞክራችሁ ያያችሁም ሰዎች ካላችሁ ስለ ጠንበለልም ሆነ ስለ ሎሚ እንግዲህ አስተያየታቸውን፣ ጉዳትም ካለው ጉዳቱን፣ ጥቅሞም ከደግሞ ተጠቅማችሁ ጥቅምም ካለው ጥቅሞን ሼር እንድታደርጉን። ዛሬም እንደተለመደው ቆንጆ ውይይት ነው። በጣም ነው የምናመሰግነው፣ በቀለ ስለመጣ ስላገኘን፣ ይህንን የመሰለ ወርቅ የሆነ ሀሳብ ስላካፈልከን እጅግ በጣም እናመሰግናለን። እንግዲህ በእኔ በኩል የምለውን ነገር ያው አንተም ይጨርሳል ብዬ አስባለሁኝ። የቀረ ነገር ከሌለ በደንብ ነው የማመሰግነው። አንቺም ጊዜ ሽን ሰዓት ሽን። ሌላ ቀን ደግሞ ሌላ ቪዲዮ እንዲሰራላችሁ ከፈለጋችሁ አስተያየት ጻፉ። ስክራይብ ያስፈልጋል። ሼር አድርጉ። ቪዲዮዎችንን የተለያየ ቦታ ብዙ ሰዎች ደግሞ የሚማሩበት ይሆናል። ሁላችንም ይሄ መማማሪያችን ነው። የራሳችንን ተሞክሮ የምንነጋገርበት የምናወራበት ፕሮግራም ነው። ከእኛ የምንሰጣችሁን ነገር ከዶክተራችሁም ጋር ተማክራችሁ እንዴት ነው ብላችሁ የምትሰሩትን ሀሳብ ነው እና የምንሰጣችሁ። የዛሬ ፕሮግራማችን ይሄንን ይመስላል። ከበቀለ ጋ የነበረን ቆይታ መልካም ጥሩ ነገር እንደ ወሰዳችሁበት ተስፋ አደርጋለሁኝ። ሌሎች እንዲጠቀሙበት ሼር እያደረጋችሁ ላይክ፣ ሰብስክራይብ በማድረግ ፕሮግራማችንን አግዙ። ማሜ ነኝ ከጓሮቲው የዛሬ ፕሮግራም ይህን ይመስላል። ሰላም ሁኑ። መልካም ጊዜ ሆነላችሁ። ሰላም ሁ